እንግዲህ የኢትዮጵያና የቬይትናም ዲፕሎማሲያዊ ግንኙነት ሀምሳ ዓመት ያስቆጠረ ነው። በዚህ ደረጃ የኢትዮጵያ መሪ ወደ ቬይትናም መጥቶ ግን በከፍተኛ ልዑክ ደረጃ ጉብኝት ተደርጎ አያውቅም። ከአራት አምስት ዓመት በፊት የቬይትናም ፕሬዚደንት ወደ ኢትዮጵያ መጥቶ ጉብኝት አድርገው ነበረ። ከዛ ውጪ የከፍተኛ በመሪዎች ደረጃ የሚደረግ የጉብኝት ልውውጥ አልነበረም። ነበር ይሄ የመጀመሪያው ነው። በዚህ አጋጣሚ መሪዎቹ ስለ ሁለቱ ሀገራት ግንኙነት ስለ ትብብሩ እንዲወያዩ የተለያዩ ስምምነቶች እንዲፈጸሙና በቀጣይም ግንኙነቱን ለማጠናከር ያለ ቁርጠኝነት እንዲገለጽ ግንኙነቱንም ለማጠናከር ምን አይነት አካሄድ መከተል እንዳለብን ምን አይነት የትብብር መስኮች ላይ ማተኮር እንዳለብን ትብብሩ የሚመራበት ማዕቀፍ ደግሞ ምን መምሰል እንዳለበት ሀሳብ ለመለዋወጥና ለመስማማት